ማል ፈርጁው ላይ የቴሌቪዥኑ ኮረንቲ እየተጓተተ ቴሌቪዥኑ ተበላሽቶ ነው የሰረበት። ትናንት ሊሰራ የመጣው ሰው እያለ ሊሰራ ታዲያ አሁን የቴሌቪዥን ማንም ሰው አይነካ፣ አላንተ በስተቀር አዎ፣ አዎ። ማንም ሰው ማንም ሰው አይነካ። ማንም አይነካም። ካሁን በኋላ ያለኔ ማንም አይነካ። አራት ነጋሪት ነው፣ ስድስት ነጋሪ ትያት ከረቦ እማማ ዝናሽ ምን ነበር ቅድም አምጣልኝ አሉኝ? ይቅርቦት። ቅድም እንዳነበር ያልኩት እርጎውን እጠጣለሁ ነው። እንትና እየመጣ ነው፣ ማን ነው፣ አደፍርስ እየመጣ ነው። ይዤላቸው ልምጣ ወይ አለ ነው፣ እሱ አደፍርስ እርጎ መጣም፣ የረጋ እንደ ዳቦ ሆኖ መጣም፣ የረጋ እርጎ እንደ ዳቦ ሆኖ እንደ ዳቦ ሆኖ የረጋ እርጎ መጣም፣ እንደ ዳቦ ሆኖ የረጋ እርጎ ይዞልኝ እንጣ። እርጎ ልገዛላቸው ብዬ አጣሁኝ፣ አይገኝም። አንተ ተት እንዳገኘ እንጃ። እኔ ፈልጌ ነው፣ በትዕዛዝ ነው፣ በትዕዛዝ ነው፣ በትዕዛዝ ተት እንዳገኘ እንጃ። የፋሲካ ጠውፍቺ አጣራው ሰማለው አ የውለቷ የውለቷ ወዳጅ የጠንፍቺ ሁሉ ጠንፋች ሆነ። በቃ አለቀ፣ አለቀ። ገና መግባቴ ነው። ከጅቡቲ ይመጣሁኝ እያለ ነው። ቆይ ልጥራው። አሁን ይመጣል። መኪናውን ልጠብቅለት። አሁን ይገባል። አ አና ሽበትም እኔ እንጃ አትጋው ተለበጀኑ ትለበ ጀምሮ ይሆን ይሆን ይሆን? ምን ኧረ ጥሩ መጣም መጣም መጣም። የሰነቃነቀ የአርባ አራት ታወት ነው የሚያሳያለው። አሁን እሺ፣ የአርባ አራት ታወት። እሺ፣ እንዴት ነው? እንደት ነህ አደብርስ ወይዬ አይቀየርም። አ ደህና ነዎት? ሰላም ነው። ደህና ነኝ። ደህና ነኝ። ነዎት ወይዬ ደህና ነው ባህሩን አለሁ ደግ ነኝ። እንዴት ነው ጤንነት እ አንድ ወፍረዋል ቀልተዋል ቀሉ ቀሉ ቀሉ አ ምርብ መነጥሩንም አልገዛሁት ተጎፈሬው ደህና ሮት አው መነጽር አይኔን አሞኝ መነጽር ታዘዘልኝ። ይሁን ይሁን መጣም ው ንፋስ ንፋስ ለሚያበራው ደህና ናቸውትደናናሁ ባለቤቴ እኔ ስመጣ በቃ ደስ ይላታል፣ ደስ ይላታል። ይገርሞታል። ባ መጣ እሱ ድሮ የሚኖሩበት የት ነበረ? ይሄ አንበሳው አካባቢ አገኛችሁ። እዛ ገዛን፣ አንበሳው ግቢው እዛው ጋር አገኘን። ደህና የሚስማማችሁ ሚስማማ አጠገቡ ነው። በወጣትነት የኖርኩበት አንበሳው አካባቢ አለሁ። እንዳይበርዶት ልበሱ፣ ልበሱ

የሚሰጥ ነው የሚመጣው አመጣጡ እእእግሩ እግሩ አመጣጥ የሚሰጥ ነው። ሁልጊዜ በመጣ ቁጥር ማልጀ ላይ ሳረግልኝ አይሄድም። ሌሎቹ የእኔን ይነጥቃሉ ሪብኑይመጠወ

ደህና የምትፈማችሁ ቤት አገኛችሁ። ቆንጆ ቤት ቆንጆ ቤት እዛው አንበሳው አጠገብ እዛው አንበሳው፣ እዛ አይኑርኩበት ሰፈር ነው። አንበሳው አካባቢ አልሜዳ፣ እንደው ሲደብረኝ ሲደብረኝ እየወጣ አንበሳቹን አያለው። ደስ ላእኔ በጣም በጣም አንበሳ ወዳለውደላጣ እዞው አንበሳ ያዩ ነበር ድሮ እኔ በወጣትነቴ ሰፈሬ እዛ ነው ሰፈሬ ነዋሪነቴ ቤት ተከራይቼ እዛ ነው። አንበሶ አካባቢ በወጣትነቴ ቤት ተከራይቼ። ለዘከረ ስብ ቤት ትሄዳላችሁ? አዎ፣ አዎ። እሱ ልጅ ግን እንደው ትንሽ እያስቸገረኝ ነው። አሁን እዚህ ነው እኮ እዚ ነበረ መኪና ውን ልጠብቅ ብሎ ወጣ። ያንተን መኪና ደሞ ወፍሯል እሱ። ኦሮሮሮሮሮይ ቦርጩ እርጉዝ መንታ ያረጋ። አቤት እንዳለ ቦርጩ እንዳለ። ዘካረስ እሱ ቤት ሄደው ነበር። ምን እየበላ ነው እንደዚህ ወፈረው? ግን ምግብ አማርጦ በየምግቡ ቤት ይበላል። አቤት እኔት ገረትተቀጥራ የሰራችውን አይደለም። በየ ምግቡ ቤት መርጦ አማ ይበላል እየከፈለ ሚስቱም ምግብ ቤት ትበላለች? እንዴ እቤታቸው እቤት ለመስራት ጊዜ የላትም፣ ጊዜ የላትም። የመንግስት ስራ ነው፣ ስራው፣ ደመወዙ የምትበላበት ደመወዙ ይዛ የምትገባበት። እሱ ሱነቶት አትሰራም። እሱ ሱነቶት ነው፣ አትሰራም፣ አትሰራም። እኔ የምለው እማማ ዝናሽ እንደው ሁል ጊዜ ወታደር ወታደር ወታደር ይላሉ። እሱ ወታደር ይወዳሉ እንደ እርሶ ወታደር በአይነ ስናሴ ጊዜ ወታደር በስራው ላይ ታጠፋ ከስራ ከስራ አስወጡታል ዱርዬ ይሆናል፣ ሌባ ይሆናል። ዘካሪያስንስ ጠይቀው። እማማ ዝናሽ ወታደር ወታደር የሚሉት ለምን ነው? አይ ቆይ ቆይ ቆይ ቆይ። ምን እሱ ወታደር የሚያውቅ ነው፣ የሚያውቀው ነገር የለም። አያውቅም፣ አንድም አያውቅም። አሁን በኃይለ ስላሴ ጊዜ ወታደር ከስራው ላይ ካጠፋ ከስራው ውጪ ያስወጣል መንግስት። አዎ ወታደሩ ከስራ ውጪ ያስወጣል። ዱርዬ ሌባ ይሆናል። ይከባ ኮረኔር ወታደር ያሰለጥናል። ኮረኔር ሻለቃ፣ ሻምበል ያሰለጥናል። ማሰልጠኛ ወታደር ጃል ሜዳ ያሰፊው ሜዳ ነው ጃል ሜዳ እና ሰልጥ ተሰልጥ የወታደር ልብስ ተሰጥቷቸው ለብሰው አሁን ከዛ በኋላ በወታደር ስራቸው ላይ ታጠፉት፣ ወታደር ውጭ ያስወጣል መንግስት፣ ዱርዬ። እኔ የዛ ካላስን ስጠይቀው እማማ ዝናሽ ለምንድን ነው ወታደር ወታደር የሚሉት ስለው፣ አይ አደፍርስሳቸው ወታደር ወታደር የሚሉት ባዓላቸው ወታደር ስለነበረ ነው። ምነው አሁን እዚህ ግን በጥ ብለው ይመጣሉ።

ወታደር ቀንና ለሊት አገሩን ያስከብራል፣ አገሩን ይጠብቃል። አገራችን ቀን ሕዝቡ ሁሉ በየቤቱ ገብቶ ተኝቶ ያድራል። አይደለም ወታደር መንግስት ያስታጠቀውን መሳሪያ ታጥቆ ለሊት እየዞረች ጠብቅ ያድራል። ለሊት ጠብቅ የዋደረው ቀን ይተኛል። ደግሞ ቀን ሲጠብቅ የዋለው ቀን ደግሞ ሲጠብቅ የዋለው ለብቻው ታጥቆ ቀን

ሀገራችንን ኢትዮጵያ ሰላም ያልግንደ ው አገሩን እየጠበቀ እያስከበረ በመኖሩ ነው። ወታደር ማደው ደግሞ ወታደር በስራው ላይ ታጠፋ መንግስት ከስራ ውጭ ያስወጣል። ዱርዬ ይሆናል፣ ሌባ ይሆናል። አሁን ዘካሪያስ ምን መሰሉት? መሰሉትም የሚያውቀው ነገር ወታደር፣ ይሄ አረቄና ጠጅ የጠጣ ሚስቱ ምከሩልኝ አለኝ። ሌሊት በዚህ እድሜው አረቄና ጠጅ ይጠጣል። ዘካ ማን ቢመክረው ይሻለዋል? አንቺን በመድኃኒት አጠጥተዋለ አረቄና ጠጅ አንቺን አሉ በረ በረከኝ መድኃኒት አቀጥተዋለች። አቤት መድኃኒት አብልተዋለች። አቤት አንቺው ጋር አንድነት ልውል እንደት? አቤት እናቱ ብላሽ ነው ብላሽ ነው ብላሽ ነው። አንቺን አልወ አጥፍተዋለች። እንደ ሞታ ውሬ የሳጥፍተዋለች። አሁን እቷን ይነካብኝ አልወድም ይላል። እንደዛ ይላል። አሁን አሁን እሷን የሚነካብኝ አልወድም ይላል። ይኸው ባረቄና በጠጅ በዳኒ አጠጥተው አብልተዋለ። በጠጅና ባረቄ ሁለተኛ በምግብ አብልተዋለ። አሁን ለእሷ ልሙትልሽ ይላል። አሁን ለእሷ ልሙትልሽ ይኸው እሱ ጠጅ ከሚጠጣ ምሪንዳ አይጠጣም። አጠጣችው ሲመጣ ምሪንዳ ለምን አያጠጡትም? ቆይ ቆይ ሚሪንዳ ለምን ሲመጣ ያጠጡት? እ ይ ብዲ ሚሪንዳ ቀላል ነው ዋጋው፣ አረቄ ከባድ ነው ዋጋው። አረቄና ጠጅ እሷም ጠጭ ስለሆነች እ አብራ እያጠጣች በሱ ላይ መድኃኒት እየጨመረች ለአንቺ ልሙትልች። እንዴ ሰሞኑን ደግሞ በግ አረድኩኝ። የት አረድክሎ አለውኝ። አንችላሉጋ አረድኩል። እውነቱን ነው የእሷ በግ ነው።

ለአንዱ አይን ሁለቴ ደም ተቀዳው ለምርመራ ለራቴ ነው። ለምርመራ ለሶስተኛ ሺህ ጊዜ ሲሰማው ነው። ለአንዱ አይን በልብ ስላይቀዱ አይቀዱበት ይህን ወደ ላይ ብለው ውምና ሰውነቶት ይቀዳሉ። ሰውነቶት ምኑ ነው የሚወፍረው? ወፈሩ እያልለለሱ ልብሱ ነው። ልብስ እንዲሞቀው ደራሉ ብሎ ይቆልልብኛል። ይኸው ዘከራል። እግሬ ሁሉ አጋ ተሰቶት ተቀኝተው መራ ይገፈፋል። አንዱ ደግሞ በአመቱ ሁለቱንም በአንድ አይችሉም ተብዬ መስቷል። ሰላም ግባ። እኔ የምለውም እማማ ዝናሽ እንደው እንዳይስቁብኝ እንደው እንደ ዘካሪያስ እንድወፍር ምን ላድርግ እስኪ ንገሩኝ። እንደው ምንድን ነው ምክንያቱ ምንድን ነው? በወርጩ ጥሩ ጥሩ ምግብ ብላ፣ አትናደድ እሺ ጥሩ ጥሩ ምግብ አማጥህ ብላ። ጎሽ። ሁለተኛ አትናደድ። አልናደድ። ንዴት ይበት ነዋል ሰውነቱ ውፍረት። ጥሩ ጥሩ ምግብ አማጥህ ብላ እንድትወፍር። ለምሳሌ ምን ምን ልብላ? ጎሽ። ጥሩ ጥሩ ደክ የሚልህን አማጥህ ብላ። ደግሞ በመሀል ጓያ ልብላ? ጥሩ ነው ሲባል ሰምቻለሁ ጓያ ይቅርብኝ በጓያ ንፍሮት ተቀቅሎ እየተበላ ሀገራችን፣ ቡልጋ ጓያ የበላ ሰው ተስመዱዞ እየወደቀ እየወደቀ አይ ጓያ ይቅርብኝ። ሱፍትፍት እበላለሁ፣ ስጋ እበላለሁ፣ ቅቅል ወዳለሁ። ደግሞ ክትፎን ብላ፣ የስጋ ወጥን ብላ፣ ክትፎን ብላ፣ የፈለግከውን እያማረቅክ ብላ። እንደ ወፍር እፈልጋለሁ በተለይ ቅቅል እቅድ ብላ ክትፎም ብላ መወፈር እፈልጋለሁ። አይደለም የምትለኝ ቅቅል በተለይ እርህ በለው በቃ የፈለኩ አማጥር ብላ ቁርስ ቅቅል እንድትወፍር ምሳ ቅቅል፣ እራት ቅቅል ብበላ አይሰለቸኝም እኮ ብላ ቅቅል ተዘጋግታለህ። ብላ በጣም ነው የምወደው። ውይ ርካሽ እኮ ነው የበቆነው ቅቅል በጣም ርካሽ እኮ ነው የበቆሎ እኮ ማንንም ምግብ የታስማማን እንደ ድሮ ብር ሰጥተን የምትሄደው ልክ መቶ ሺህ ሲገባ ነው የሚሰጡት ድሮ

ያው ሰድቼታለሁ። ስንት ነው ይሄ? ሁለት መቶ ብር ነው እማማ ዝናሽ። እኔ ካኔ ቅቅል ለብሶ ይሻላል እንዴ? ኧረ በፍጹም በፍጹም። እርግጥ ነው ቅቅል በልቼ ልገባ ነበር ወደ ቤቴ። ኧረ በፍጹም። ወይ ወይ፣ ምነው፣ ምነው። ኧረ አሁን እርጎ ነው የሚገዛት። በቃ ግዙበት፣ ግዙበት፣ ግዙበት። አዎ ግዙበት፣ ግዙበት። የሁለት ወር ውድያድ የጦም ተፈታ። እርጎ ጠፋ። አዎ ጠፋ። የት ይገኛል? አዎ የሁለት የሁለት ወር ውድያድ የጦም ተፈታ። አዎ በቃ የሁለት ወር ውድያድ፣ የሁለት ወር ውድያድ የጦመኛው እርጎውን አስቀድሞ ቀድሞ ጾም ሳይፈታ ቀደም ብሎ ለቅሞ ለቅሞ ያዘው። እኔ አላገኘውም። አሁን ምን እንደሆነ እንጃ። ምን ሆነ? እንዳየው ነበር ሲያሳየ ቆየው። እሱ ዘቁል ዝቁት ነው አደፍርስ እንጃ፣ ኮረንት ጎትቶ ይሁን እኔ እንጃ። ስድስት ኪሎ አንበሳው ጋር ነው አለ ያለሁት። አዎ እዛ ነኝ አለ። እዛ ተከራይቻለሁ አለኝ። ልጆቼ ደህና ቤት አገኙ ወይ? አንበሱ አካባቢ ነው ያደግኩበት፣ ሰፈር ነው የኖርኩበት። ወጣትነት ያደግኩበት ሰፈር ነው የኖርኩበት ሰፈር ነው። ጃንሜዳ ደግሞ ወታደር የሚሰለጥንበት ነው። ጥሩ ነው ደግሞ። እንዴት አምሮበታል! አንቱ ደግሞ ምን አለኝ፣ እንዳንተ እንደወፍር ምን ላድርግ አለኝ። እሱ ነገር እስቲ ንገሩኝ አለኝ። ጥሩ ጥሩ ምግብ እያማረጥክ ብላ አልኩት። ብላሉት። አይ ጥሩ አደረጉት፣ ጥሩ አደረጉት። እስቲ እንደወፍር እንደወፍር የምወፍርበት ነገር ንገሩኝ። መወፈር ፈልጋሉ። አረ ጥሩ ጥሩ ምግብ ብላ እንድትወፍር አልኩት። አይ ጥሩ አደረጉት፣ ጥሩ አደረጉት። ጥሩ ምክር ነው የሰጡት። ጥሩ ምክር ነው። ምን አለ ግን የሆነ ቅር ያለው ነገር አለ መሰለኝ አሁን ሶጣ ጥጥል ልበላበት የነበረውን ብር ሰጠዋቸው። ውሰድ አልኩ አልበላ። ምን አረ አረዳ ብላበት ውሰድ አልቀበልም። እዚህ ቀድጄ ወረውሏል ያመጣው ቁጭ አንተ እቲ እቲ ከፍቼዋለሁ። ይኸው ይሄንን ውሰዱ። ይሄንን

ችግር የለም። ችግር የለም ጠ ችግር የለም። በስመ አብ ብለዋል እን ቅድም እኮ በስመ አብ ብለዋል። እማማ ዝናሽ ቅድም በስመ አብ ብለዋል በስመ አብ ወልደ መንፈስ ቅዱስ። ቅድም በስመ አብ ብለዋል። በሉ እጠርሙሱ ላይ ነው። የጠርሙሱ ላይ ላይ ነው በስመ አብ ያሉት። በቃ እሺ፣ የጠርሙሱ ላይ ለብቻ ነው። በስማም አብ ወልደ መንፈስ ቅዱስ። በስመ አብ ወልደ ማወልደ አ ላአ ላ ጣ መንፈስ ቅዱስ ጣ መንፈስ ቅዱስ ተኛ ይሁን አሜን። በቃ አሜን። አደፍርስ ስልክ ደወለ። ቆይ ሄሎ፣ አደፍርስ እየሄድክ ነው? ጥሩ ሰፈር ነው። አዎ፣ ወደ አንበሳ ግቢ እየሄድክ ነው? እኔ ያደኩበት ሰፈር ነው፣ የኖርኩበት ሰፈር ነው። ጥሩ ሰፈር አንበሳ ግቢ ሁለት መቶ ብር ጥያለው ወይ? አረ፣ እዚህ አልጣልክም። ሁለት መቶ ብር ጥያለው ወይ? ለእኔ የሰጠው ነው ለእኔ የሰጠው ነው በለው። ለእማማ ዝናሽ የሰጠው ነው ለእኔ የሰጠው ነው እያሉክ ነው። ለእኔ የሰጠኸኛል ሁለት መቶ ብር በለው። ሌላ ወደቀብ ወይ ሌላ ወደቀብ ሆይ በለው። አረ ተው ጥቅል ልበላ ጥቅል የሚሸጥበት ቤት ገብቼ ኪሴ ስገባ ብሩን አጣሁት። ውሰድ ውሰድ። አሁን ያዙ እዛው ምግብ ቤት ያዙክ፣ ምግብ ቤት ይዘውኛል

ምን አበሳ ነው? ምን አበሳ ነው? የሁለት መቶ ብር አይደል? ሁለት መቶ ብር ነው። ሌላ ሰጠኝ፣ እሱን ነው።